ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የዩትዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት የደርሳችሁ። እነሆ የዕለቱን አዳዲስ እና ወቅታዊ መረጃዎችን እንደሚከተለው አቀርብላለሁ። አብራችሁን ይቆዩ። በቅድሚያም ዋና ዋና ርዕሶቹን አስቀድማለሁ። የቴህራንና የእስራኤል ከተሞች በጥቃት እየተናወጡ ነው። ዶናልድ ትራምፕ ስለ ሥርዓት ለውጥ አስደንጋጭ መግለጫ ሰጡ። በሁለቱም ወገን በመቶዎች የሚቆጠሩ ሰዎች ሞተዋል፤ በሺዎች የሚቆጠሩ ደግሞ ቆስለዋል። ተመልካቾቼ ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። ዩናይትድ ስቴትስ አሜሪካ ሶስት የኢራን ዋና የኒውክለር ተቋማትን ከመታች ከአንድ ቀን በኋላ እስራኤልና ኢራን ከባድ የአየር ጥቃቶች ተለዋወጡ። እስራኤል በመንግስትና በወታደራዊ ተቋማት ላይ ጥቃት በመፈጸሟን ባስታወቀችበት ወቅት ፍንዳታዎች የኢራንን ዋና ከተማ ቴህራንን አናውጠዋል። ኢራን በበኩሏ ተከታታይ ሚሳይሎችንና ድሮኖችን ወደ እስራኤል ያስወነጨፈች ሲሆን በተለያዩ ከተሞችን ፍንዳታዎች ተሰምተዋል። ዓለም ቴህራን ለአሜሪካ የቦምብ ጥቃት የምትሰጠውን የአጻፋ ምላሽ በጉቡት በሚጠባበቅበት ወቅት ፕሬዝዳንት ዶናልድ ትራምፕ የኢራን አመራሩ ሊወድቅ እንደሚችል ፍንጭ በመስጠት እንዲህ ብለዋል አሁን ያለው የኢራን ስርዓት ኢራንን እንደገና ታላቅ ማድረግ ካልቻለ ለምን የስርዓት ለውጥ አይኖርም? በማለት አስተያየታቸውን አስቀምጠዋል ኢራን እንዳለችው ከሆነ እስራኤል ከሰኔ 13 ጀምሮ በከፈተችው ጥቃት 13 ህጻናትን ጨምሮ ከ400 በላይ ሰዎች ሲገደሉ ቢያንስ 3056 ሰዎች ደግሞ ቆስለዋል ብላለች እንዲሁም በእስራኤል በኩል ደግሞ ን ጥቃቶች ቢያንስ 24 ሰዎች መገደላቸው ታውቋል በማለት የዘገበው አልጀዚራ ነው የተወደዳችሁና የተከበራችሁ የኢትዮጵያ ቻናል ቤተሰቦች መረጃዎቹ እነዚህ ነበሩ ጤና ይስጥልኝ ለቻናሉ አዲስ የሆናችሁ